ሰላም ውዶች ይህን ፋሚሊዎች እንዴት ናችሁ? ደህና ናችሁ ነው ያለውኝ። ይመስገን ደህና ነኝ። ሁላችሁ ሰላም ነው? ስራ ውሎ ጥግረራ ሁሉ መልካም። እኔ ጋር ሸጋ ነው። ረ ዛሬ ሄሉ ረ ሄሉ ሄሉ ረ ሄሉ ሄሉ ሄሉ ሄሉ ትልቅ ለውጥ አለ። ሄሉ ለየምር፣ እንዲህ ዛሬ ስንት ነገር ስንጠብቅ በዚህ መልኩ ትመጫለሽ? ሄሉ የምር ይደብራል። ጌታን እንዴ በእርግጥ ፕራንክ ነው የታወቀ ነው ፕራንክ ነው ግን በዚህ መልኩ ፕራንክ ባታደርጊ ደስ ይለኛል የምር እንዴ ምንነሽ ነው ይሄሉ እስኪ ፍቅሬሽን አጣጥሚው እንዴ ትላንት አርቃችሁ ዛሬ እንኳን ደስ የሚል ነገር አድርጋችሁ ቀለበት አድርገሽ ከዛ በኋላ ራሱ ፕራንክ ቢጀምሩ ምን አለበት እንዴ ሰግጥ ሰግጥ ሲባል በቃ ሁላም ቪዲዮ ላይ መሰገድ ጀመረች እኮ የምር በጣም ነው የገረመኝ ሄሎ በጣም ነው የሚያስጠላው። እንዴ ምን ሆናችሁ ነው እንደዚህ የምትሆኑት? እንዴ ግን ፕራንክ ነው እርግጠኛ ነኝ። ይሄ ነገርማ ፕራንክ ነው፣ መቼስ ነገ የሚቀጥል ነገር ይኖራል። የታወቀ ነው። ግን ሄሉ የምር እኔን ደግሞ እንደዚህ ካንቺ አልጠበቅኩ። ምክንያቱም ትላንት ነው የታረቃችሁት፣ ትላንት ቪዲዮ አልመጣችሁም። ዛሬ ምርጥ ነገር ስንጠብቅ እንዴ፣ ተመልካች ላይ ሙድ እየያዛችሁ ነው እንደ ሆን ብላችሁ እንዴት ያብ እንደዚያ አይነት ነገር ያብኑ ማለሁን እንደዚህ አይነት ነገር እንደማይመቸው ነው እንግዲህ ከሁኔታው ከምናምን ተነጋግራችሁ ለኛ ላይ ሙድ እየያዛችሁ ነው እንዴ? ግን ይደብራል። የምን ሄዱ የዛሬው ቪዲዮች በጣም ነው የሚያስጠላው። ቢያንስ ተመልካችን ማስደሰት ነበረብሽ። ዛሬ ምርጥ ቪዲዮ ሰርተሽ ራሱ በንጋታው እንደዚህ አይነት ነገር ብሰሪ ራሱ አሪፍ ነበር፣ ጻዴ ነበረ ግን ባንዴ በአንዴ እንግጥታችንን ታውጭዋለሽ እንዴ እረ፣ የምር ሄሉዬ ለውጥማ አለ፣ ትልቅ ለውጥ አንቺ ላይ ያለ። እንዲህ ባታደርጊ ደስ ይለኛል። ዛሬ አሪፍ ነገር ሰርተሽ ነጌ ላይ ብትቀጥይበት ጥሩ ነው ግን ረብስ ስባ ቡ ነፍስ ቅዱስ እንዴ በጣም ነው የደነገጥኩት እኔ ራሱ። ሄሎ ምን ሆነሽ ነው? ወደራሱ ተመለሽ። እንደዚህ አይነት ነገር አንቺን አይመጥንሽም። ማረኝ ምን እንዴ ምንድነው? ወይ ፕራንክሽ ደስ የሚል ፕራንክ አለሽ የምትጫወቺ የሆነ ፕራንክሽ እኮ ከማንም ዩቱበሮች ለየት ያለ ነው የአንቺ ፕራንክ ማለት ነው። ግን አሁን ምንድነው መሰገጥ እንደዚህ? እንዴ ቢያንስ በእናንተ ፍቅርን እንደስታለን፣ በእናንተ ሁኔታ እኛ እንኳ ከነነዛ ጨዋት ከነዛ ጋጋታ ትንሽ አንቺ ቤት እንኳን ሰላም አለው ስንል አንቺም ከነሱ ብሰሽ ቁጭ የነሱን ኮፒ ቢያንስ ዛሬ ራሱ ምን አለበት፣ ፍቅር ሰርታችሁ ደስ የሚል ቪዲዮ ብትለቁልን ራሱ ምን አለበት? እስቲ ዛሬ ራሱ እንኳን ማለት ነው። ምክንያቱም ታርቃችኋል። በቃ ታርቃችሁ ያለውን ነገር ብታሳይን ደስ ይለን ነበረ። እንደ ባንዴ ግን እንደዚህ ይደብራል። ምክንያቱም በዚህ መልኩ ፕራንክ ማድረግ የምር ይደብራል። ሄሉ ወደ ራስሽ ተመለሽ። ይሄ ያሹ ትክክለኛ ትዳር ህይወት ከሆነ እንዲህ ባታላግጭ ደስ ይለኛል። ምክንያቱም በጣም አላገጥሽ የሌለ ባህሪ ነው እያየንብሽ ያለ ነው። በጣም በጣም ማለት ነው ህይወትሽ ላይ አንቺ እኮ ሲሪየስ ነሽ። እንደዚህ አይነት ነገር አታውቂም። ፕራንክን ብታደርጊ የሆነ ለየት ያለ የሚያስቅ ፈታ የሚያደርግ ሁሉም ራሱ ይላሉ። የአንቺን ፕራንክን በጣም ነው የምንወደው። በናፍቆት ነው ራሱ የምንጠብቀው የአንቺን ፕራንክ ማለት ነው ግን አሁን ሰገጠ ፕራንክሽ ማለት ነው። ስግጥ ነው ያለው እንዴ! አረ ሄሉ ለኛም አስቢ፣ ለኛ ራሱ አስቢ የምር። ዛሬ ስንት ነገር ስንጠብቅ በዚህ መልኩ ትመጫለሽ እንዴ? ከኛ ጋር ነው እንዴ ልክት ያየሽ በተመልካች ጋር ነው? አይ፣ እንኳን አትሁኝ ሄሉዬ፣ ወደ ራሱ ተመለሼ። ከሌላ ጋር ራሱ እንደዚህ ብትሆኚ ደስ ይል ነበር ከይሉ ረ፣ ያማል የምር ይደብራል። ስዋው ፍራንክ ነው የታወቀ ነው ፍራንክ ነው ግን ቢሆንም ረ፣ በዚህ መልኩ ህይወትሽን እንትን አትበይ። ህይወትሽ ላይ ተጽኖ አትፍጠሪ። አረ ደስ የሚል ፍራንክ አለ። በዛ መልኩ ብትሰሪ ራሱ ደስ ይለኛል። ጌታ እንዴት በዚህ በወረደ ስግጥ ባለ ቪዲዮ ትመጫለሽ? ሄሊየራ ካንቺ አይጠበቅም። ወደ ራሽ ተመለሺ። እውነት ወደ ራስ ተመለሽ፣ ወደ ማንነትሽ ተመለሽ። ንቂ እንዴ! ምን ሆነሽ ነው ሄሉ? ምን ሆነሽ ነው ዛሬ? ስንት ነገር ስንጠብቅ ወይ ስቆይ አንቺ ካያብጋት ያብን እየፈለግሽ አይደለም እንደይ መስለኝ ከሆነ አሁን እንዳልክ እና ደግሞ እንዳትቀየሙኝ የምረኝ ነው ብሎ እንዳልክን በጣም ነው የምታፈቅሮት አውቃላችሁ። በጣም ተወደዋለች። እንደው ትንሽ ጥበጥ ጥብር አረጋት እንጂ ሄሉን ጥብርብር አረጋት እንጂ ሰሞኑ እንዳልክ ይሄን ቪዲዮ ማቅረብ ከጀመረ በኋላ በቃ ጸባዩ ሁሉ ተቀያይሯል በቃ እዛም እዚህም እያሰበች ነው ያለችው ይመስለኛል እንደዛ ነው እየመሰለኝ ያለው እንዴ እንዴት እንደዚህ ትጫወታለች ህይወቷ ላይ ትዳሯ ላይ ፍቅሯ ላይ ፕራንክ ነው ግን ፕራንክም ቢሆን እንደዚህ አይነት የሚደብር ፕራንክ በአሰሪ ደስ ይላል። ቢያንስ እስቲ ዛሬ ፍቅራችን አጣጥሙ፣ ቀለበትሽን አርጊ፣ ደስ የሚል ጊዜ ካሳለፋችሁ በኋላ እንኳን ይሄንን ነገር አታረጊም። እንደሄሉ ምንሽ ነው? እና ለተመልካች ደግሞ ክብር ይኖርሽ፣ ተመልካቾችሽን አስደስች። ትላንት ጠፋሽ ብሎ ወይኔ፣ ደስ የሚል ላይፍ እያሳለፉ ነው፣ ነገ የሚለቁልን ደስ የሚል ነው እያለን እየጠበቅንሽ እኛ መልሰሽ ፕራንክ ታደረጊናለሽ እንዴ? እና ራሽ ተመለሺ። ይሄ ይሄ ገባ ወጣ የምር ከአንቺ ጋር አሄድም። የምር ይደብራል ረ ያስጠላል። እንዲህ ገና ታርቃችሁ ያውን በአንቺም ብሎ መቶ እንዲህ እንዴ ተስማማሶ ደግነቱ አሁን ላይ እናንተ ብር ነው የሚታያችሁ፣ የሰው ነገር መች ይታያችኋል? ብር ነው መሰገጥ ነው የሚታያችሁ። እና ራስ ተመለሺ። የዛሬ ቪዲዮ ላይ ምንም ደስ አላለኝም። ሄሉዬ የምር በጣም ያስጠላኝ፣ አልተመቸኝም። ምክንያቱም ቢያንስ ዛሬ ራሱ ደስ የሚል ነገር ሰርታችሁ በንጋታው ራሱ ቀየረ ባለ ፕራንክ ብትመጡ አሪፍ ነበር። እንዲህ እረ ይደብራል። ሄሉ ምንድን ምንድነው እንደዚህ መሰገጥ? ወደ ራስሽ ተመለሼ። እና ወዶቼ ሰብስክራይብ ላይክ አድርጉኝ፣ አበረታቱኝ። እስቲ እኔ የመዳም ቅመምን አበረታቱ እስቲ፣ እዛ ላሉት ከምታዳሉ እኔንም ሰብስክራይብ አድርጉኝ። ቢያንዝን ዋልደግ ልለወጥ እና ወዳችኋለሁ። እስቲ አስተያየታችሁን ስጡ። የዛሬ ቪዲዮ እንዴት አያችሁ? እኔ ግን ምንም ደስ አላለኝም። የዛሬ ቪዲዮ ደስ አላለኝም። የምር ከሄሉ ማይጠበቅ ቪዲዮ ነው ያየሁባት የሆነ በቃ ምክንያቱም ዛሬ ላይ ስጠብቅ የነበረው ቪዲዮ ሌላ እሷ ያመጣችው ቪዲዮ ሌላ። የምር ሄሎ ወደ ራስ ተመለሽ። ወንድምሽ እንደዚህ የሰገጠ አንቺ የወንድምሽን የወንድምሽን ውርስ ወሰርች። እንደ እንዴ! ቆይ ነው የምለው ዩቲውብ፣ ቆይ ምንድን ነው ካለዚህ? ያለዚህ ተመሳሳይ ቪዲዮ የምትሰሩት ያለዚህ ቪዲዮ የለም። ያለዚህ በቃ ቫይራል አልነውጣም ማለት እኮ ሁላችሁ ማለት ነው የጓደኛ መቀማ ጓደኛ ላይ እንትን እያሉ ፕራንክ መስራት ምናምን፣ ሄሉ አንቺ ከሌላዎቹ በጣም ትለያለች በፕራንክ ማለት ለየት ያለ ፕራንክ ነው ምሰሪው። ግን አውሌ ደግሞ እያበዛሽ ነው የምር። እና ውዶቼ፣ እስቲ ስለ እንዳልክ እመጣለሁ እንዳልክ። የምር ነው መኪናው እኮን የተገለበጠው፣ ወይኔ በመቤት የማሬ የምንሆነው ነው በማሬ እንዳልክ፣ ተገልብጧል መኪናው። እሱ ግን ምንም ፊቱ ምናምን ቁስል ምናምን የለበትም። ግን ተገልብጧል መኪናው። ወይኔ እንዳልክ እኔ ውድ እኔ ግን በጣም ነው እኮ እንዳልክም እምወደው የምሬን ነው ምለው። ምክንያቱም ከሷ ጋር ሄለንን በደም አድርጌ፣ በርግጥ በፊትም ከናቲ ጋር ያለች አውቃታለሁ። ቪዲዮዋቸውን ከተተላል ፈታ ነበር የሚያደርጉኝ፣ ግን ከሄሉ ከእንዳልክ ስትመጣ ነው የእሷ ውበት የሷ ማንነት ሁሉ ጎላ ብሎ የወጣው ማለት ነው። እና ወይኔ ሄሉ ግን እንዳልክን እኮ ተወዷለች ሳቃላቸዋ ተወደዋለች ውስጥ ዋስጥ አለ ተንቀልቅላለች። ሰሞኑ ማለት ነው በጣም የተንቀለቀለችው እንዳልክ ከመጣ በኋላ። ውጥር ውጥር እያረጋት ነው። እና ወዶሴ ሰብስክራይብ ላይክ አድርጉኝ። እንዳልክን ደግሞ ፈጣሪ ጨርሶ የማር ወንድሜ፣ የምር ምርጥ ልጅ ነህ። እና በሄሎ የተነሳ አንዳንድ ነገር ተናገር ያሉ በኮመንት ምናምን ከተጠጽ ተመተከ እንደዚህ እንደዚህ ቅርታ ምናምን ስላልክ ደስ ብሎኛል። ፈጣሪ ብቻ ጥሩ ህይወት ይስጥክ። ፈጣሪ ደግሞ ሄሉንም ላንተ ካለ ለአንተ ይስጥክ። እንግዲህ ግን ያብን አትጉጁ። የምር ሄሎ ወደ ራስ ተመለሽ። የምር ያንቺ ነገር በጣም እየገረመኝ ነው ያለው እና ወዶቼ፣ ወዳቸዋለሁ። ላይክ ሰብስክራይብ እያደረጋችሁ አበረታችሁኝ። የእናንተ ቅመም ነኝ።